አዲስ መረጃ ከቅዱስ ሲኖዶስ ተሰማ። የቅዱስ ሲኖዶስ መላተ ጉባኤ ያደረገው ውይይት በቅዱስላሴ ዩኒቨርሲቲ ና በአባይ ባንክ መካከል በተፈጠረው የብድር ስምምነት ዙሪያ ውሳኔዎችን አስተላልፏል። በዚሁም በአባይ ባንክ ና ስላሴ ዩኒቨርሲቲ መካከል የነበረው ብድር እንዲቋረጥ ተደርጎ የተወሰደው ከመቶ ሚሊዮን ብር በላይ ለአባይ ባንክ ተመላሽ ተደርጎ ቅዱስ ፓትሪያርኩን ጨምሮም ብጽዋ ሊቃነ ጳጳሳት በአንድነት ወጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገር ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮ እና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገር ስብከት ሊቀጳጳስ ከፍተኛ ጥረት በተገኘው ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት የመ አቡነ ማርቆስ ለቅድስት ድንግል ማርያም በተለይም ለስዕለ አድኖ ትጠንቀቋለሁ። ስዕለ ማርያም በባጃጅ ላይ ለምን ትለጥፋላችሁ? እንደ በግብጽ የገባ የተቀበለችው መከራ አንሶ በየሜዳው ፀሐይ የምታስመርቷት ስለ ምን ነው እንዴ? እሷ እናንተ ሆድ ውስጥ ፍቅር ይኖሪ እባጃጁ ላይ እሷ ምን ምን አላት? የካቶሊኩ ፖፕ እኔም አቀው ሁለት ጾታ ብቻ ነው አሉ ቤተሰብ የሚመሰረተው በአንድ ወንድና በአንዲት ሴት መካከል ባለ የተረጋጋ አንድነት ላይ መሆኑን ጳጳሱ አሳውቀዋል የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም መረጃው ለመላው ዓለም እንዲዳረስ ላይክ ማድረጋችሁ እንዳይዘነጋ ያልኩኝ በቀጭታ ወደ መረጃችን አመራለውኝ ዛሬም እጅግ ጥብቅ የተባለ መረጃ ይዤ መጥቻለሁ ወደ መረጃችን እንሆ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እመቤታችን ወላዲተ ቃል ድንግል ማርያም አቁራይ ተማስ አዲ ተምረት ቤዛዊተ ዓለም እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን ላይ የማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ። ዛሬም እንግዲህ የተለያዩ ርዕሰ ጉዳዮችን ይዤ መጥቻለሁ። ብዙ የምትማሩባቸውን ሀሳቦች ማለት ነው። ላይክ በማድረግ እንድትጀምሩልኝ ነው በፍጹም ትህትና የምጠይቀው። በቅድሚያ የርዕሰ ሊቃውንት አባ ገብረ ኪዳን መልእክት እንካተልና እንመለሳለን። ዘመዶች ስንቆር ስትቆሩ ይሄን እንድታስቡት። እውነቴን ነው እውነቴን ነው። በዚህ ስጋ እኮ ነው ትፍ አለና፣ ከዚህ ስጋ ከምራቁ ትፍ ብሎ እውሩን አይኑን ቀባና ሂድ አይኑ በራለት። ይሄ ስጋ እኮ ነው እንዲህ ያለውን እጅ ዘርጋው። እጅን መዘርጋት የሰላሳ ስምንቱን በሽታ ይሄ ስጋ እኮ ነው ተነስ አልጋህን ተሸከም ብድግ ይህን ስጋ እኮ ነው የምንቆርበው። ስትቆርቡ ይህን ሁሉ ጸጋ እንደምቆርቡ ታውቃላችሁ። ይህን ሁሉ ይዞ እኮ ነው ክርስቶስ ወደ እኛ የሚገባው። እንግዲህ ይህን እድል ነው የሰጠን። እኔ እውነቴን ነው የምነግራችሁ ወገኖች፣ እኔው ክርስቶስ ሊመጣ ነው ብላችሁ እንድትፈሩ ሳይሆን ይሄ እድል እባካችሁ ያመልጣችሁ ነው። ኋላ ግን ይሄ ስጋ የሚመጣ ሊፈርድብን ነው። አሁን ይህን እድል ነው የሰጠን እንድንበላው እንድንጠጣው እንደዚህ ያለ አባት ይፈልጉና አምጡ አለ እንዴ? የገዛ ስጋውንም ያበላ የገዛ ደሙን አጠጥቶ የሚያነጻ ውዴታ አለ ክርስቶስ። ይሄ ስጋ ሁሉ ያደረገ ነው የእናቱን ማሕፀን ሳይከፍት የተወለደ ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ከአብ ጋር በክብር አንድ ለመሆን የበቃ ይሄ ስጋ ነው የሚመጣው። አባቶቻችን ለምን ሞቱ? ሰማዕታት ለምን ሞቱ? ግማሾቹ በመጋዝ የተሰነጠቁት ለምንድን ነው? ግማሾቹ በመንኮራኮር የተፈጩት ለምንድን ነው? ቅዱስ ቂርቆስ ያን ሁሉ መከራ የተቀበለው ምንድን? ያ ሕፃን እንኳን ይህን ያውቅ ነበር። ለምንድን ሁሉ መከራ የተቀበለው ሲሉ የዚህ ሞት የሚፈራው የዚህ የክርስቶስ የዚህ ክቡር ሥጋ አካል ስለሆነ ነው። ህዋሳት ስለሆነ ነው። ህዋሳት ስለሆን እንደተነሳ አንሥአነ ምስሌሁ አንበረነ ምስሌሁ ከሱ ጋር አንስቶናል፣ በተስፋ ከእሱ ጋርም አኑሮናል። እንግዲህ ደግሞ ይመጣል። እመፅ ካይበው እነሳ ህክሙ ከመታህለው አንትሙ ይካባሉ ከአነ ለርእሰ ሊቃውንት አባታችን አባ ገብረ ኪዳን እንግዲህ ቃለ ህይወትን ያሰማልን። የክርስቶስን ስጋ ወደሙ የምንቀበለው የትኛውን ስጋ ነው? በማለት እንግዲህ ሞት ያስነሳ ተአምር ያደረገውን ይህንን አካላዊን የክርስቶስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምንቀበለው የምንቆርበው፣ ስንቆርብ ይህንን ሁሉ ጸጋ እናገኛለን በማለት ነው አባታችን የተናገሩት። እጃችን ላይ ያለው መጽሐፍ ቅዱስ እውነተኛ መጽሐፍ ቅዱስ ስለመሆኑ ምን ያህሎቻችን እናውቃለን? በምንስ ልናውቅ እንችላለን? አሁን ሁላችን እጅ ላይ ያለው መጽሐፍ ቅዱስ እውነተኛ መጽሐፍ ቅዱስ መሆኑን በምን አወቅ? ትክክለኛው ወንጌል ይሄ ወንጌል መሆኑን ትክክለኛው የጳውሎስ መልእክት ይሄ መልእክት መሆኑን በምን አወቅ ተብለን ብንጠየቅ እዛው ላይ የጳውሎስ መልእክት የሚል አለ ብለ ማስረጃ ልጠቅስ አትችልም። ራሱን ለራሱ ማስረጃ ሊሆን አይችልም። ምንድን ነው እነዚህን ወንጌላትና እነዚህን መጽሐፍ ቅዱስ እንድንቀበል ያደረገን የቤተክርስቲያን ታሪክ ነው። ምክንያቱም አሁን በምናየው መልኩ መጽሐፍ ቅዱስን በቀኖና ወስና ወንጌል አራት ነው። የጳውሎስ መልእክት አስራ አራት ነው። እንዲህ ነው እንዲያነው ብላ በቁጥር የወሰነችውና የደነገገችው ካኖናይዝ ያደረገችው ቤተክርስቲያን ናት። ከመጽሐፍ ቅዱስ ከአዲስ ኪዳን መምጣት በፊት ቤተክርስቲያን ነበረች፣ ትቀድማለች። መጽሐፍ ቅዱስን ሰርታ ጠርዛ መድባ የሰጠችን ቅድስት ቤተክርስቲያን ናት። ይህ ካኖኒካል ሂስትሪ ኦፍ ዘቸርች ይባላል። ቤተክርስቲያን ስክሪፕቸራል ካነን ማለት ነው፣ ወይም መጽሐፍ ቅዱሳዊ የቀኖና መወሰን ሂደት ማለት ነው። ይህን ካላወቅ ሊገባህ አይችልም። አሁን የምንጸልየው ጸሎት መቼ ነው የተጀመረው? የመጀመሪያዋ ቤተ ክርስቲያን ህንፃ ነበራት? ይሰበሰቡ ነበር። ቁርባን የሚያደርጉት እንዴት ነበር? ቅዳሴ የሚደረገው እንዴት ነበር? ይህንን ካላወቅ ቤተክርስቲያንን ልታውቃት አትችልም። ስለዚህ የመጀመሪያዊቱን ቤተክርስቲያን ታሪክ ወደኋላ መመለስ ያስፈልጋል ክርስቶስ የሾማቸው 12 ሐዋርያት ነበሩ፣ 72 አርድት አብረው አሉ። እነዚህ የሾማቸው ሲሞቱ ማን የተተካው? እነሱ ራሳቸው ማንን ተክተው ሄዱ? ይህንም ማወቅ አለብን። ያለ ቤተክርስቲያን ታሪክ መረዳት አንችልም። በተለይ መጀመሪያውን ክፍል የሐዋርያ ሥራ ላይ ነው በሰፊው የምንመለከተው። የቤተክርስቲያንን ታሪክ ለማወቅ በጣም ምንጭ መጽሐፍት አሉን። በዋናነት የሚጠቀሰው ኢክሊዚያስቲካል ሂስትሪ ወይም የቤተክርስቲያን ታሪክ የሚባለው መጽሐፍ የጻፈው አውሳቢዎስ ዘቂ ሳሪያ ነው፣ አንደኛው ተጠቃሽ መጽሐፍ ነው። ከሱ ቀጥሎ ነሩፊነስ የተባሉት ሰዎች እንደዚሁ የቤተክርስቲያን ታሪክ ጸሐፊዎች ናቸው። በቀጥታ ደግሞ በዘመን ኖረው ያዩትን የጻፉ ሰዎች አሉ ከወንጌላውያንና ከሐዋርያት ቀጥሎ ማለት የሐዋርያት ስራን ከጻፉት ከሉቃስ ቀጥሎ በዛን ዘመን ኖረው ከሐዋርያት ጋር ተዋውቀው ለምሳሌ ቅዱስ ሄሬኔዎስ የምንለው አባት ቅዱስ ሄሬኔዎስ የሚባለው ማለት ነው። የሊዮኑ ይህ አባት አጌነስ ቴረሲስ በተባለው መጽሐፉ ላይ ብዙ ክህደቶችና ጥያቄዎችን ሲመልስ በዛው በዛ ዘመን የነበረውን ታሪክም አብሮ መዝግቦልናል። ሰማዕቱ ቅዱስ ዮስጦስ ጀስቲን ዘማርቲር የሚባለው ሊተርጂካል ሂስትሪ ኦፍ ዘቸርች ወይም የቤተክርስቲያንን የስርዓተ አምልኮ ታሪክ፣ ጸሎት እንዴት ነው የሚደረግ የነበረው? ቅዳሴ እንዴት ነበር የሚደረገው? እንዴት ነው ቁርባን የሚቆርቡ የነበረው? የነበረው ሁኔታ ምንድን ነው? በተለይ በቁርባን ጉዳይ ላይ ደግሞ በጣም ጠንካራ ማስረጃችን የሚሆነው አግናጤዎስ ነው። ቅዱስ አግናጤዎስ ለአንበሳ ተሰጥቶ ሰማይት የሆነው የአንጾኪያው ጳጳስ አግናጤዎስ፣ እሱ ደግሞ እንግዲህ ከነ ዮሐንስ ወንጌላዊ ጋር ጭምር የነበረ ሰው ነው። የመጀመሪያ ቤተክርስቲያን ጥምቀት የምታደርገው ለድነት እንደነበረ ቁርባን የምታደርገው ነገረ ድነት እንደነበር ሳክራመንት እንዴት እንደነበሩ ይፈጸሙ እንደነበረ በዝርዝር የጻፉ ትንሽ ቀደም ቢል ኖሮ መጽሐፍ ቅዱስን ይጽፍ የነበረ ሰው ማለት ነው። በእድሜ መዘግየት ምክንያት መጽሐፍ ቅዱስን ከጻፉ ሰዎች ጋር አብሮ አውርቶ ተነጋግሮ የነገረን ማን ያርዳ የቀበረ ማን ያውራ የነበረ እንደሚባለው ማለት ነው። በዛ ዘመን የነበሩ ፖስት አፖስቶሊክ ኢራ ወይም ድረ ሐዋርያ ዘመን ላይ የነበሩ ሰዎች የጻፉልን ታሪኮች የቤተክርስቲያን ታሪክ መነሻዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህቺ ናት፣ ከአባቶቻችን የመጣችናት ናት፣ ሐዋርያዊ ቅብብሎሽ ያላት ስንል እንዲህ ነው። የቤተክርስቲያንን ታሪክ የማያቅ አሁን የመጣው ነው ቤተክርስቲያን ለመተቸት የሚዳዳው እንጂ እንዴት እንደመጣ ሐዋርያት ክርስቶስ ሐዋርያት ሐዋርያ ናበው ሰማታት ሊቃውንት እያለች ዘመናትን ከፋፍላ አባቶችን አክብራ መጻሕፍቶቻቸውን ጠብቃ የምታስተምር የምታሳውቅ ቤተክርስቲያናት ያለችን ለዚህ ነው እኛ አባቶች አሉን ብለን የምንኮራ የምንኩራራው ደስም የምንሰኘው በዛ በሁሉም በዓለም ክፍል ውስጥ ባሉ ኦርቶዶክሳውያን ከክርስቶስ ጀምሮ ባለው ሐዋርያ ቅብብሎች የመጡ ናቸው። ኦርቶዶክስ የምንላቸው ማለት ነው። ለምሳሌ ህንድ ብንሄድ ቶማስ፣ ኢትዮጵያ ደግሞ ከእስክንድሪያ ከግብጽ ማለት በቅዱስ ማርቆስ አማካይነት፣ ሁሉም በየዘርፎ ኢየሩሳሌም ያዕቆብ እንዳላት፣ እንዲህ ደግሞ ሮም እነ ጴጥሮስ እነ ጳውሎስ እንደሚነሱ እንዲሁ ደግሞ የተለያዩ የዓለም ክፍሎች ላይ ያለው ኦርቶዶክሳውያን የራሳቸው የሆነ ታሪክ አላቸው መነሻ አባቶች አሏቸው እና እኛ ሀረግ ያለን ሰዎች ነን በተለይ ሆሊ ትራዲሽን የሚባለው ይሄ የቅዱሱ ትውፊት የምንለው ነገር የምንቀበል ነን ቅዱስ ትውፊት የምንቀበል ነን ትውፊት ደግሞ ውርስ ውርርስ ነው ቅብብሎች ነው እና እጅግ ደስ የምንሰኝበት ማንነታችንን ጠንቅ ጠልቀን ጠንቅቀን የምናውቅ ነን የፕሮቴስታንት ቤተ እምነት በምን አይነት ልክ ክርስቶስ ላይ እንደሚሳለቅ አሳያቸው። በምን አይነት ልክ ዩዚዲዮታቸ ላይ ቪዲዮ እንዴት አይነት መሳለቅ ነው? እንዴትስ አይነት ጥጋብ ነው? እኔ ገርመኛለሁ። ክርስቶስን አስመስለው አኪለሶ አድርገውለት ቀሚስ አስረብሰው ጸጉሩን አድርገው ከዛ መስቀል አስጨብጠው አደባባይ ላይ እየዞሩ እነዚህ ደግሞ በሌላ መልክ ደግሞ ያቸው እንደዚህ ሲናገሩ፣ ሁላችሁም ኦርቶዶክሳውያን ቅዱስ ጊዮርጊስ ክብርና ምስጋና ለአንተ ይገባሃል እያላችሁ ኮሜንቱን አጥለቅልቁት። በቅዱስ ጊዮርጊስ አማላጅነት የምታምኑ ሁሉ ይህን በሉልኝ፣ ሰይጣን ይፈር፣ መናፍቃን ይቃጠሉ። ቀደም በአባታችን በአቡነ ተክለ ሃይማኖት ላይ አፉን ሲያላግጥ የነበረ ዛሬ ደግሞ በሰማይቱ ቅዱስ ጊዮርጊስ ላይ ይሄን ነገር አሁንም ተናግሯል። ፓስተር ዮናታን ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ፣ ተፈጨ ይለዋል። ታዲያ ጊዮርጊስ ይሄን ቃል ስጠቀም ለሃጃው ነው የተገዘገዘው ይህ መልእክቴ እንዲደርሳቸው የምፈልገው ብፁዓን አባቶቻችን ቅዱስ ሲኖዶስ ጋር ነው። ይህ ነገር እየተደጋገመ በዝቷል። እምነታቸው እስካልሆነ ድረስ ለኢየሱስ ክርስቶስ ዋጋ የከፈሉለትን እኛ አብነት አድርገን የምንቀበላቸውን ቅዱሳን አባቶቻችንን እንዲናገሩብን አንፈቅድም። ስለዚህ ቅዱስ ሲኖዶስ ጠንከር ያለ እርምጃ መውሰድ አለበት። ስለዚህ ሁላችንም ኦርቶዶክሳውያን ተሰባስበን ይህ አይነቱን ድርጊት እንዲያቆሙና አፋቸውን እንዲያሳርፉ ይገባል። ልክ ነው። ቅዱስ ጊዮርጊስ ለኢየሱስ ክርስቶስ ተፈስቷል፣ አመድኗል፣ ሰባት አክሊላትን ተቀብሏል። አንተ ግን ዛሬ ለስድስት ስልሳ ስድስት እገዛለን። ስለዚህ ቅዱሳን ብፁዓን የሆኑ አባቶቻችን አዎ የኢየሱስ ክርስቶስን ፈለግ ተከትለው ኢየሱስ ክርስቶስን በማመናቸው ይህን መከራ ተቀብለዋል። ስለዚህ ለእኛ ኩራታችን ናቸው፣ አባቶቻችን ናቸው፣ አማላጆቻችንም ናቸው። ስለዚህ አባቶቻችን ቅዱስ ቤተ ክርስቲያን ስርዓት ልታሲዝ ይገባል እና በአንድ ጎኑ ክርስቶስን እንዲህ እንሰብካለን ብለው ሲሳለቁ በሌላ ጎኑ ደግሞ የእኛ የሆኑ ቅዱሳን ደግሞ ሲሳደቡና ሲዘልፉ የሚውሉ ናቸው። ዲኖሚኔሽኖቻቸው የእነሱ ዲኖሚኔሽን በጣም ብዙ ነው። በጣም በርካታ የተከፋፈሉ ናቸው። አንዱ የሚፈልገው የሚቀበሉን፣ አንደኛው አይቀበሉ። ዛሬም እንደዚህ የፈነጩብን፣ ዛሬም አንዳንዶቹ ድፍረታቸው ጥግ ድረስ ወጥቶ ሲናገሩ እየተመለከትን እንገኛልና ልብ ይስጣቸው። ለማንኛውም ከቅዱስ ሲኖዶስ ስብሰባ አዲስ መረጃ ወጥቷል። በትናንት ነው የተሰማው። ውሳኔ ምንድን ነው የሚለው ተካትለን እንመለስ። የቅዱስ ሲኖዶስ ምልዓተ ጉባኤ ያደረገው ውይይት በቅዱስ ሥላሴ ዩኒቨርሲቲ እና በአባይ ባንክ መካከል በተፈጠረው የብድር ስምምነት ዙሪያ ውሳኔዎችን አስተላልፏል። በዚሁም በአባይ ባንክና በቅዱስ ሥላሴ ዩኒቨርሲቲ መካከል የነበረው ብድር እንዲቋረጥ ተደርጎ የተወሰደው ከመቶ ሚሊዮን ብር በላይ ለአባይ ባንክ ተመላሽ ተደርጎም ለመያዣነት የቀረቡ ህንፃዎችም ከዳገዳ ነፃ ሆነው ወደ ቤተ ክርስቲያን ቋት በማዕከል እንዲመሩና ቀጣይ በየትኛውም ማድባራትና ገዳማት ያሉ የቤተ ክርስቲያኗ ንብረቶች ለማስያዣነት ሳይቀርቡ ውሳኔ እስካልተሰጠ ድረስ የቤተ ክርስቲያን ንብረትን በማስያዝ ከየትኛውን ባንክ መበደር በህግ እንዲደነገግ መመሪያ ተሰጥቶበታል። እንደዚህ አይነት የቤተ ክርስቲያን እንደ አላዊነትና ማዕከላዊነት ሊያስጠብቁ የሚችሉ ውሳኔዎች እጅግ ይበሉሉ የሚያሰኙ ናቸው። ለአባቶቻችን ሐዋርያት የረዳ ያገዘም እግዚአብሔር መንፈስ ቅዱስ ለእኛም አባቶች መልካሙን መልካሙን ነገር ያሳስባቸው፣ ሰላም ላገራቸው። እንግዲህ የትናንትናው የቅዱስ ሲኖዶስ ምልዓተ ጉባኤ ላይ አንዱ የተነሳው ዚ የቅዱስ ስላሴ ዩኒቨርሲቲ ጋር የተገናኘው ነው። በተለይ ከገንዘብ ጋር በተገናኘ አንዳንድ ወሬዎች ሲደመጡ ነበረ፣ ከብድር ጋር በተገናኘ ማለት ነው። በሚሊዮን የሚጠጉ ገንዘቦች ጋር በተገናኘ ብዙ የሆኑ ያልተገቡ ነገሮች ሲሰሙ ነበረ። ለዛ ማጥሪያ በሚመስል ሁኔታ በትናንትናት የቅዱስ ሲኖረስ መላተ ጉባኤ እንግዲህ በሁለት ርዕሰ ጎዳዎች ላይ በስፋት ተያይቷል። አንዱ እንግዲህ ቅዱስ ስላሴ ነው። በዚህ ላይም ውሳኔ ማሳለፉ ነው የታወቀው። ወደ ቀጣይ መረጃ እናብራ። ብጹዋን አባቶቻችን ብጹ ቅዱስ አቡነ ማትያስ ቀደማዊ ፓትርያሪክን ጨምሮ በርካታ እጅግ በርካታ ሊቃነ ጳጳሳት በገፍ በተገኙበት ወጥተው መሰረተ ድንጋይ ጥለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገር ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮ እና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገር ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘ ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ።

እዚህ ሲሆኑ ለሲኖዶስ ለቅዱስ ሲኖዶስ ጉባኤ መጥተው እዚህ ስለተገኙ ዛሬ ለዚሁ ቦታም ክብር ሰጥተዋል። እዚህ ቦታ ተገኝተው ይሄ ሁሉ ትልቅ የእግዚአብሔር በረከት ነው እና እንግዲህ ቤተክርስቲያናችን ታሪካዊት መንፈሳዊት ቤተክርስቲያን ናት። ቤተክርስቲያን የምትሰጠው አገልግሎትም ሰፊ ነው። ከጥንት ጀምሮ የቆየ አሁንም ያለ ወደፊትም የሚኖር የሚቀጥል አገልግሎቷ ይሄ የሚበዛባት አይደለም። በእውነቱ ለቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይገባታል ማለት ይሄ ነው። መንግስትም ይህንን በማድረጉ እናመሰግነዋለን። ለዚሁ ተባባሪ ለዚሁ ለመንፈሳዊ ተግባር የሚውሉ ቦታዎችን በመለገስ የሚተባበሩን ሁሉ ከዋና ከንቲባዋ ጀምሮ ሁሉም እግዚአብሔር ይባርካቸው። እንግዲህ እጅግ በርካታ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ማቲያስ ፓትርያርክ በተገኙበት ብፁዕ ወቅዱስ ፓትርያርኩና እንዲሁ ደግሞ የብፁዕ አባታችን ብፁዕ አቡነ ሄኖክ በተገኙበት መሰረተ ድንጋይ ተጥሏል። በርካታ ምእምናን፣ በርካታ ሊቃነ ጳጳሳትም ታድመውበታል። የመሰረተ ድንጋይ ለመጣል ነው። እንግዲህ ሁሉም ለቅዱስ ሲኖዶስ ምልአተ ጉባኤ በመጡበት ነው ይሄ ነገር የተከናወነው። አዲስ የተሾሙት የካቶሊኮ ፓትርያርክ ወይንም ደግሞ ዋናው መሪያቸው ግብረሰዶምን ተቃውሟል። እንደምናስታውሱ አስቀድሞ የነበሩት ፖፕ ፍራንሲስ ግብረ ሶዶምን ማወጃቸው መደንገጋቸው የታወስ ነበረ። የተመሳሳይ ጾታ ጋብቻ እንደሚፈቅዱ እንደፈቀዱም ጭምር በተለይ የካቶሊክ መነኮሳት እንኳን ሳይቀሩ ቀሳውስቶቻቸው ማጋባት እንደሚችሉ ፍቃድ ሰጥቷቸው ነበረ። አሁን በፖፕ ሊዮን አማካኝነት የተመረጡት ሌላኛው ፖፕ ደግሞ እኔ ማቀው እግዚአብሔር የፈጠረው ሁለት ጾታ ብቻ ነው ወንድና ሴት ነው፣ ከዛ ውጭ ያለውን አልቀበልም ብለዋል። እንካተነው አዲሱ የካቶሊክ ርዕሰሊቃነ ሊቃነ ጳጳሳት ሊዮ 14ተኛ ጋብቻ በወንድና በሴት መካከል ብቻ መሆኑን ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ተኛው የካቶሊክ ቤተክርስቲያን ዋና አስተምህሮትን ዓርብ ዕለት አሳውቀዋል። ቤተሰብ የሚመሰረተው በአንድ ወንድና በአንዲት ሴት መካከል ባለ የተረጋጋ አንድነት ላይ መሆኑን ጳጳሱ አሳውቀዋል። የተለያዩ ፈጣን መረጃዎች እንዲደርሱ ቤቱን ፎሎ ማድረግዎን አይርሱ። አሁን ደስ የሚያሰኝ ነገር አለ። ምክንያቱም በጣም የካቶሊኳ አስተምሮ ትንሽ ከበድ ያለ ጠንከር ያለ ነበረ፣ አሁን ግን ስስን ሰላማዊ ይመስላል። በአንድ ወቅት ስዕል አድኖ መኪና ላይ የምትለጥፉ ተጠንቀቁ በማለት ብፁዕ አቡነ ማርቆስ ተናግሯል። በተለይ የመቤታችንን ስዕል አድኖ ምናምን ሌሎች ቅዱሳን ስዕላትን በየመኪና በየባጃጁ ባለሆነ ቦታ ላይ የምትለጥፉ አካላት ተጠንቀቁ ብሏል። እንካተላቸው ስዕለ ማርያም በባጃጅ ላይ ለምን ትለጥፋላችሁ? እንደው በግብፅ የገባ የተቀበለችው መከራ አንሶ በየሜዳው ፀሐይ የምታስመቱ ስለምን ነው እንዴ? እሷ እናንተ ወዱ ውስጥ ፍቅር ይኖሪ እባጃጁ ላይ እሷ ምን ምን አላት እኮ እናንተ ወድ የሌለ ስዕል ለባጃጁ ነው እንዲ ስዕል የምታስቀምጡ። ይህ በጣም ስተት ነው። ስዕል እኮ ጣን እየታጠነ መጋረጃ ተደርጎለት በክብር መማጠኛ ነው ለጸሎት ለአምልኮት ነው። እና በጣም ጥሩ ነው። ልጆች ባርኩ፣ የህር አእምሯችሁን ይባርከው፣ አገራችንን ሰላም ያርግልን። ከዚህ ከቅዱሳን ስዕላት ጋር በተገናኘ ያስተላለፉት መልእክት ነው። ያው ጥንቃቄ ያስፈልጋል፣ ሁላችንም ትኩረት ልንሰጥ ይገባል። ወደ ወንድማችን ፈለጋት አትናቴዎስ ላምራ ካህን ትሆናለ ስባል በጣም ነው ያለቀስኩስ፣ ይልናል ፈለጋት አትናቴዎስ ንካተ ዲያቆን፣ መርጌታ ምናምን ማለት ልክ እንደ ኋላ ቀርነት ብዙ ሰው ይመለከተው ስለነበር እኔም ፍላጎቱ አልነበር። እንደውም ካነሳን አይቀር በደንብ ላጫውትሽ። በስፖርቱ አለም እያለን በጣም ብዙ ጓደኞቻችን ይታመሙና የግድ ፈውስ ለማግኘት ወደ ጻድቃኔ ማርያም ገዳም እንሄዳለን እና እዛ ገዳም ስንሄድ እግዚር በሚያውቀው ምንም ስለ ቤተክርስቲያን የምናውቀው ነገር የለም ምንም የምናውቀው ነገር የለም። እና ጻድቃኔ ማርያም ከደረሰን በኋላ ቃል ኪዳን አላት ድንግል ማርያም እዛ ቦታ የበቃ ከሆነ በአካል ተገልጣ ያልበቃ ከሆነ ደግሞ በህልም በራዕይ እንደምታናገር እዛው እንግዲህ በገዳሙ የራሱን የቻለ ቃል ኪዳን አላት። እና እኔ ዛ ሄድኩኝ በኋላ ይሄ ሌላ ቦታ ላይ እስካሁን አልተናገርኩትም። እዛው ባሉ የገዳሙ አባቶች ተጠርቼ ክህነት እንደምቀበል ቤተክርስቲያን እንደማገለግል ተነገረኝ። ምን ነበር ምላሽ ግን በጣም ያለቀስኩት ማለት እኔ የምፈልገው ባለመሆኑ ህይወት ከውጭ ተወዳድሬ አሸነፌ ልክ እንደነ ሃይሌ፣ እንደነ ቀነኒሳ በጣም ውድ ውድ የሆኑ ሆቴሎች መክፈት ነበር። አይሙሬ ላይ ተቀረጹ ሩል ሞዴል ማለት ነበር። ግን ከነሱ እኔ ሁሉም እኩል ነው፣ በጣም ወዳቸው እና የነበረው አይሙሬ ውስጥ የነበረው ሐሳብ ሥጋዊ ስለነበረ እንደ አይነቱ ነገር ሲነገር ልብ ያልተደሰተም በጣም ነበር ያለቀስኩት፣ እና እጅግ በጣም አዝኜ ስንቱ ባዕድ አምልኮ እያመለከ አንቺን ስምሽን ሳይጠራ የልጅሽ የኢየሱስ ክርስቶስን ስም ሳይጠራ ስንቱ እያለፈለት፣ ድንግል ማርያም እኔ እንዴት አንቺን ይዤ እንዴት ይሄ ያቀተኛል ብዬ ምርር ብዬ ነበር ያለቀስኩት። ከብዙ ጊዜያት በኋላ ግን እግዚአብሔር መቼም በፈተናዎች መሃል ለሰዎች ውጅደምን ይሰጣል፣ ነገሮችንም የሚረዱበትን ጥበብ ማለት ነው። እና ከብዙ ጊዜያት በኋላ እግዚአብሔር ከሁሉ አብልጦ ትልቁን ስጦታ እንደሰጠኝ ተረዳ። ስልጣን ክህነት ማለት በክህነት አገልግሎት እግዚአብሔርን ማገልገል ማለት እጅግ በጣም በጣም እድሜ ልክ በሙሉ የሚያስደስት አገልግሎት ነው እና ለዚህ ደግሞ አምላክ እግዚአብሔርን አመሰግናለሁ። በጣም ደስ ይላልና። ያንን የክህነት አገልግሎት ከተቀበልክ በኋላ ወዲያው ከተመለስክ በኋላ ሩጫውን ተውከው ወይስ ቀስ በቀስ የመጣ ሂደት ነው? አይ ሩጫውን ወዲያው ነው የተውኩት። ሩጫውን ወዲያው ነው የተውኩት። ከዛ በኋላ ሙሉ ለሙሉ ወደ መንፈሳዊው ዓለም ወደ ትምህርቱ ወደ አገልግሎቱ ሊገቡት። ከዛ በኋላ አጠገብ ያሉ ሰዎች አሰልጣኞች ሊሆን ይችላል ጓደኞች የሰጡት ምላሽ ምን ነበር? ከዛ ከቤተሰብ ሲያገኘው ነገር መቼም የተለያየ እንደሆነ አስባለሁ። በጣም አው ከቤተሰብ የነበረው ምላሽ በጣም ደስ የሚል ነበር። በተለይ የእኔ እናት የእሷም አባቷ መንፈሳዊ ሰው ስለነበረ ቤተክርስቲያንን የሚያገለግል ሰው ስለነበረ የእሷም ደግሞ አያቷ ለእኔ ቅድሚያቴ ማለት ነው ካህን ስለነበረ እዛ ጉዞ በጣም እንደውም እሷ ከኔ በለጠ ደክማለች። የአብነት ትምህርት የሚያሰምሩ የተወለድኩት አዲስ አበባ ስለሆነ እኔን ክፍለ ሀገር ልኮ ከማሰማር ይልቅ እዚሁ አዲስ አበባ ያሉ የአብነት ትምህርት ቤት የሚያሰምሩ መምህራንን ፈለጋ ከኔ እኩል በጣም ብዙ ቦታ ዞራለች። በጣም ብዙ ቦታ ተንከራታለች። ልክ እንደ ሟለ ሕፃናት አብነት ትምህርት የምማርበት ቦታ እየመጣች ሳመሽ አብራ ምሽታ ወደ ቤት ይዛኝ እየሄደች በጣም ብዙ ዋጋ ለእኔ ከፍላለች። ዙሪያ ባሉ ጓደኞቼ ዘንድ ግን የነበረው ምላሽ ትንሽ ተቃራኒ ነው። አብሮ አደጎችም ስለነበርን እንዲህ ዓይነቱ ነገር በተለይ አዲስ አበባ ለተወለደ ሰው የተለመደ ስላልሆነ ምላሻቸውም እንደደበረ፣ ቅጽል ስምም ያወጡልኝ። ማን አልክ? ሲቪል ቄስ ሲቪል ቄስ ብለው እና ከምን አንጻር እንደዛ እንዳሉት አላውቅም። በቃ የሆነ ሰዓት ማነጋገርያ ሆነ። ሁሉም ሲቪል ቄስ ሲቪል ቄስ ሲቪል ቄስ ማለት ጀመሩ። ያው በቃ ከዛ በኋላ ለመዱት። አሁንም በዛ መንገድ ነው የሚጠሩክ አይ አሁን በዛ መንገድ አይጠሩም። አሁን መምህር ወይ ደግሞ አባት ምናምን ቀየር አድርገውታል። እና ግን ተጽዕኖ አላሳደረብህም ነበር ያኔ ጓደኞች እንደዚ አይነት ነገር ሲያሳዩክ ያው የጓደኛ ግፊት በህይወት ውስጥ በጣም ትልቅ ለውጥን ያመጣልና ና ምን ነው ባላደረግኩት ወይ ምን ነው ባልገባሁበት ያልክበት አጋጣሚ ነበረ? እውነት ለመናገር እንደዚህ አይነት አጋጣሚ አልነበረም። ለምን መሰለሽ መንፈሱ ያለምን ሰው ሲጀምር ጉልበቱ ሁሉ ነገሩ የሚሆነው ክርስቶስ ነው ማለት ሰው ልክ ወደ መንፈሳዊ ዓለም ሲመለስ ገንዘብ የሚያደርገው ክርስቶስ ነው። እና ሰማታት ጉዳይ የኔን ጉዳይ እንደው ላዘገየውና ሰማታት ክርስቶስ ኢየሱስን ገንዘብ አደርገው ሐሜት፣ ወሬ ምናምን አይደለም ሰይፍ አላስፈራችሁም ማለት እናንተ ክርስቲያኖች ተብሎ ወደ አና ወደ አና በስታፍ ነው ወር አላስፈራችሁ እና ይሄ የነሱ ትረባ የነሱ እንትን ምናምን እኔ ያን ያክል እንትን አላለኝም። እንደውም እግዚአብሔር ይመስገን እነሱ ላይ ተጽዕኖ መፍጠር ችዬ፣ እኔ አንድ ሆኜ እነሱ ብዙ ናቸው፣ ግን እነሱ ላይ ተጽዕኖ መፍጠር ችዬ እነሱ ሞር ቤተ ክርስቲያንን እንዲያውቋት ወደ መንፈስ ሕይወት እንዲቀርቡ የተቻለኝን አድርጌያለሁ እና ያው ብዙዎቹ አሁንም በመንፈስ ሕይወት ውስጥ ይገኛሉ። አሁን ያን ያክል ተጽዕኖ እንኳን አልተፈጠረም። ስለዚህ ጓደኝነታችሁ ቀጥሏል፣ ያው የስራ ዘርፋችሁ ወይም ደግሞ የምትሄዱበት መንገድ ብቻ ነው። ወንድማችን ፈለጋትና ቴዎስ ነው ይሄንን ያው ታሪኩን የተናገረው ሯጭ መሆን እንደሚፈልግ ግን እግዚአብሔር በተለይ በጻድቃነ ማርያም ሄዶ የገጠመው ነገር ግን በክህነት አገልግሎት እንደሚያገለግል የእግዚአብሔር መልካም ፈቃዱ ሆኑ ደግሞ እነው አሁን በዚህ በድቁናው እያገለገለ በመምህርነቱ በርካቶችን እየመለሰ ይገኛል። የመጨረሻውን አንድ ቪዲዮ ብቻ ላጋራላችሁና ልጨርስ የፈለጋ አባት ወንድሞቹን ወይ ደግሞ ጓደኞቹን ማለት ነው። ጋዲሳን እና አኬን በእለቱ ጊዜ ሄደው ነበር። የቤቱ የምርቃቸውን ምርቃት የእኛን ምርቃት ላድርገውን አልጨርስ አሚን በሉ ነው ስን የሚያምን ሰው ብዙ ፈተና ያው ሰምታቸዋ ለእናንተ ማስተማረ ሁለና በእድሜ ስላየሁ ታገሱ። ጥሩ ነው ትግስታቸው ጥሩ ነው። ይሄ በወጣትነት ዘመን እንደዚህ የሚታገስ ወጣት አላየሁ። ደስ ብሎ እግዚአብሔር ይባርካችሁ የሰውን ውለታ የሚከፍል የሰውን ድካም የሚከፍል እግዚአብሔር ስለሆነ እግዚአብሔር ይክፈላችሁ ለዚህ ልጄ እንግዲህ ልጄ ነው የልጅ ልጅ ነው ለዚህ ለሱ ያደረጋችሁትን ደስ ስላለኝ እግዚአብሔር ውለታችሁን እሱ ፈጣሪ ይክፈላችሁ መብርሃን ትክፈላችሁ ወላዲተ አምላክ እናንተንም ደግሞ እንደዚህ አይነት ደስታ ያልቃችሁ አይለይ። አዎችን ሃይማኖታችንን አገራችን ይጠብቅ እና እግዚአብሔር ስል ለማለት ነው እና በፎቶግራፍ ስለማይወልኝ ማን ነው ብዬ እሱን እንትን ያልኩት። አሁን እግ አወቁ ሌሎች አልሆንም ሁሉም እዚህ ጋር ያሉት ፋዘር ያው በአንተ በደንብ ስለማታውቃቸው ወስ እዛ ጋር ያለው ጋዲ ባራ ጋ እሱም ቀበታራት ላይ ነው የሚያገለግለው። እዚህ ጋር ተመስገን እንኳን ድካማችን ነው። ይሄን እንት ማለት ነው። ይሄ በጣም አደንቃችኋል። አዎ ዲያብሎስ አጋ በዚህ አልቀና በምን ይቀና? አሁንም መብርሃን እንደው የክርስቶስ እናት ነች መባሉ ብቻ አይበቃም።

ጥሩ የተወዳችሁ የሰዎቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ለም እንዲደረስ የእናንተ ላይክ ማድረግ ከዚህ በኋላ ደግሞ ያለው ዋናው ጉዳይ ነው። ሁላችሁም ላይክ አድርጉ፣ ሀሳብና አስተያየቶቻችሁን ስጡ። መቶ ሺህ ድረስ እጅግ በጣም ጥቂት ነው የቀረን። ትብብራችሁን ማሳየታችሁን እንዳይዘነጋም። ተሰነባበትኩኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።